ልብሳችን ካወለቁ በኋላ ሰልፋ ሲያዙ ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታወሱ። መቼ ነው ሴት ልጅ ጥቃት የሚቆመው? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወታ በሰላም መግባት የምትችል የብልጽግና አገዛዝ ከዩኒቨርሲቲ ታፍና ተወስዳም በደቡብ የተደፈረችውን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረ ለምን አወረዳችሁ ካላችሁ የኢትዮጵያ ሱ የነዚህ የተማረችበትን ዩኒቨርሲቲ ራሱ እንድትናገር አልፈቀዳችሁላትም። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ ሀብትም አይኖራችሁ። ማርያም ስላለች ብቻ ደስ ሊላችሁ። ግን እሷ ስላለችን ይበቃል። ሰላም ጤና ስትልው ኢትዮጵያውያን እንደምን ቆያችሁልኝ? በጣም ልብ በሚነካና በሚያሳዝን ዜና ተመልሼ እወጥቻለሁ። ሰምታችኋል ብዬ አስባለሁ። እንግዲህ በኤቤስ ቲቪ ላይ ትናንትና ማታ ተላልፎ የነበረውን ነገር ከዛ በኋላ አጥፍተውታል ያን ነገር እና ሰው ቪዲዮ አለ። ያላያችሁ ካላችሁ ከስር በኩል ዲስክሪፕሽን ላይ ቴሌግራም ሊንክ ያለ አናግሩኝና ሙሉ ቪዲዮ እልክላችኋለሁ። ካየሁት በኋላ መቀመጥ ስላቃተኝ ነው እንዲህ ብዬ ልተኛ ብዬ ስላሰብኩ ነው ይሄ ቪዲዮ የቀረጽኩላችሁ ያሉትና ያልሰማችሁ ካላችሁ በአጭሩ ስሞት ውስጥ ቪዲዮ ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲ ሲጨቀጭቁ እራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላንም የፈሰው እሷ ደግሞ አንድ አካል ስለጎድላ ምንድን ነው አማራጭ የለበስኩትን ልብስ አውልቄ እሷን ጉሮቿን አስሬ ነቁፋ እየጎተትኩ ጀመር የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው አንጅ ነቆትቸ ሻለ ድምስጥልኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለን አለርኳት። ምክንያቱ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞ ነገር ለህይወት ያገኛለሁ እ ለገ ጎዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። በቃ ሊውም ለገነጎያ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወት መጠገ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው

በጣም ልብኛ ካለ እንግዲህ እኔ መግለጽ አልችልም። እሺ እና ቪዲዮ ልክላቸው ያላችሁ ካላችሁ ገብታችሁ ማየት ትችላላችሁ፣ ያን ቪዲዮ ሙሉ ማየት ትችላላችሁ። ብቻ ይህን ነገር ብዙዎች የተቃውሞ ነው የሚገኙት፣ ለምን ቪዲዮ ጠፋ የሚል ነገር። የደረሰኝ መረጃ አለ፣ ኢቢኤስ ይህን ቪዲዮ ለምን እንዳጠፋው ያ ነገር ይህን ቪዲዮ እስከጨረሰበት ድረስ የምጠብቀው መረጃ ከደረሰ ኔ ጋ የማሰማችሁ ለምን እንደሆነ የምነግራቸው የሚሆነው አረጋግጬ ማለት ነው። ካልደረሰ ደግሞ ነገ ቪዲዮ ስላላቸው፣ ለማንኛውም እስኪ አንዳንድ ወንድሞቻችንም እህቶቻችንም ድምፅ እየሆኑ ይገኛሉ። እንዴት እንደዚህ አይነት ነገር ተከሰተው መንግስት ባለበት ሀገር ኢትዮጵያ ውስጥ በነገራችን ላይ አሁን ይሄ ቪዲዮ በምቀርጽበት ሰዓት ከአምስት ደቂቃ በፊት በሉት እንደዚህ የሚል ዜና ተለቋል። ፋስት መረጃ ላይ ይኸው እዚህ አስቀምጨላቸዋለሁ። እንደዚህ ይላል የቆረን ልማት ላይ ጉዳት ያደረሰው ድርጅት አምስት መቶ አስር ሺህ ብር መቀጣቱ ተገለጸ ይላል። ምን ስላደረገ ቆረን ልማቱ ስለናደ ጉዳት ስላደረሰበት አምስት መቶ አስር ሺህ ብር ይቀጣል። ሴል ደፍረው እንደዚህ የሚያደርግ ሰው ግን አይታወቅም ማን እንደሆነ ራሱ። በጣም የሚያሳዝን ነገር በጣም ይገርማቸው ነገር እና እንዴት የነገር ኦስ ይሆናል እንዴት የሴት ልጅ ጥቃት አይቆምም የሚል ወንድሞች እንዴት ደግሞ ኤቤሲ ቪዲዮ ያጠፋል የሚል ነገር ሳይሰማ ይገኛል እና ለማንኛውም አንድ በአንድ ያገብ ቪዲዮች እንመልከት እንዲሁም ሁለት ሁለት አባለ ስንኩል ማን ይቀበለን አላልኳት ምክንያቱ ማንም ቢሆን እንደዚያ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ትልል በቃ፣ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም መቼ ነው ብዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችል እኮ መቼ ነው ይቺ ሀገር፣ እናት፣ ሚስት፣ እህት ተብላ በምድር ላይ እንቆ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከት። የዚችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው ሴት ልጅ ተደፈረች ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ ከዚህ በላይ ፍርደ ገምድልነት የለም ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት ለአጋንንት ሁላችን ራሳችንን ቆመን እንጠይቅ የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር፣ ለሴት ልጅ ይህን ነገር የምጠይቀው እኔ በሴትነቴ ነው። በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃቸው። ኢቤስ ላይ የአንዲት የእህታችን በጣም አሰጣጭ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለም? እስቲ እንደው ኤዲት አርጋችሁ የቆራረጣችሁ ውስጥ ሁሉ ገብተው ቢሆንማ አረጉድ ስንት ጉዳ አለ ማለት እኮ ነው።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 ሀገር ሰዎች እንደዚህ አይነት ነገር ተፈጽሞ ቢሆን አው ይህ የሚጠበቅ ነው ይባላል ምክንያቱም የራሳችን ሰዎች አይደለም ነገር ግን በዚህ ምድር ላይ በቅለው ኢትዮጵያዊ የሆነ ኢትዮጵያ ላይ እንደዚህ አይነት ነገር ያደርሳል ብሎ ለመገመት አይደለም እንደ የሰው ልጅ ራሱ በዚህ ደረጃ ያደርሳል ብሎ ለመገመት በጣም ይከብዳል ልጅቷ ያሳለፈችው ነገር ማለት ነው እሷ ላይ ያደረሱ ሰዎች እነማን ናቸው እሷ አይደለም ጉዳይ ነገር ግን ልጅቷ ላይ የደረሰው ነገር አይደለም ለመናገር ለመስማት ራሱ በጣም ከባድ ነው። ምክንያቱም የመደፈር አንዱ ከባዱ ፓርት ምንድን ነው መውለድ አለው አሁን እንቺ ልጅ ልጅ ወልዳለች፣ ተደፍራ። ስለዚህ ልጇን ስታዩ ደፋሪዋን እለት በእለት ታስታውሷለች፣ ያንን መከራ በየቀኑ ታስታውሷለች። ልጁ አድጎ አባቴ ማን ነው አባቴን አሳይኝ ሲላት ያ የመደፈር በደልና መከራ እድሜ ልኳን ሲከተላት ይኖራል። ምክንያቱም የደፋሪ ልጅ ነ እያሳደገች ያለችው የሷን ቢሆን አባቱ ደፋሪ ነው። ምን አይነት ከባድ ሁኔታ እንደሆነ አስባችሁታል? እንዲህ የምታደርጉ አካላት እንዲሁ ምን አይነት ተፈጥሮ ነው ያላችሁ? ከምን አይነትስ ፍጥረት ነው የተገኛችሁት ማለት ከሰው ልጅ ነው እውነት የተገኛችሁት በዚህ ደረጃ ደፍሮ በፌሮ ወይም ደግሞ በብረት ያንን ቦታ እንደዚህ ጨቅጭቆ ሰዎችን ከዓላማቸው አሰናክሎ ህይወታቸውን እንዲያበላሽቶ እንዲሁ እኔ ማለት ጭንቅላታችሁ ጤነኛም አይደለም እውነት ለመናገር ጤነኛ ቢሆንም ይህንን ባላረጋችሁት ነበር ከአውሬ የባስም ለካ ሰዋል ኢትዮጵያዊ ሆኖ ለካ ወገኑ ኢትዮጵያዊ ላይ እንዲሚያደርግም አለ ሌላው በጣም የገረመኝ ነገር ኢቢኤስ ቴሌቪዥን መልካም ስራዎችን እንደሚሰራ የታወቀ ነው ይህንንም ስራ ሲሰራ ይህን ቪዲዮ ሲቀርጽ ከኤዲቲንጉ ጀምሮ ቪዲዮ አቀራረጹ ምናምን ለፕሮዳክሽን በደንብ እንደተጨነቁበትና ብዙ ገንዘብ እንደወጡበትም ያስታውቃል። ስለዚህ ይህን የመሰለ ፕሮግራም፣ ይህን የመሰለ ቪዲዮ፣ ይህን የመሰለ ታሪክ ዩቲዩባችሁ ላይ ፖስት ካረጋችሁ በቴሌቪዥን ካስተላለፋችሁ በኋላ በምን ምክንያት ነው ከዩቲዩብ ላይ ያጠፋችሁት? ስንት የማይረቡ ነገሮች በዩቲዩብ ላይ የተጫኑ፣ ይህን የመሰለ ፕሮግራም ግን ያጠፋችሁበት ምክንያት ለምንድን ነው? ምክንያት ካላችሁ ለህዝቡ ይፋ ማድረግ ይጠበቅባቸዋል። ምክንያቱም ይሄ ሁሉንም የሚመለከት የሁሉም ቁስል፣ የእሷ ብቻ ቁስል አይደለም። ኢትዮጵያዊ የተባለ ሁሉ ሊመለከተው የሚገባ ትልቅ ወንጀል ነው። ስለዚህ ይህንን ወንጀል ሰው ሁሉ ሊያውቀውና ሊያወግዘው ሲገባ የተለጠፈ ቪዲዮ ማውረዳችሁ በምን ምክንያት እንደሆነ አላውቅም፣ ግን ያወረዳችሁበትን ምክንያት ለህዝቡ ይፋ ማድረግ ይገባቸዋል። በመጨረሻ ማስተላለፍ የምፈልገው ነገር ለዚች እህት እግዚአብሔር አምላክ መጽናናቱን ብርታቱን ይስጣት፣ ልጇን ያሳድግላት፣ የእሷንም የልጇንም ጤና ይመልስላቸው። ዛሬ ላይ ወታ ሰላሳ ደቂቃ ወይ አርባ ደቂቃ በሚዲያ ስትናገር እንደቀላል እንዳትወስዱት። እነዛን የመከራ ሰዓታት መቼም ከህይወቷ ተፍቆ አይወጣም እግዚአብሔር አምላክ ካላስረሳት በስተቀር ማለት ነው። ሌላው የዚችን እህት ቪዲዮ እያያችሁ በየኮመንቱ እየገባችሁ አጀንዳ ነው ተልእኮ ነው የምትሉ ሰዎች እግዚአብሔር አምላክ እንዲ ልቦናችሁን ይመልሰው ማለት መርገም እናንተን ቀላለሁ፣ በእሷ ቦታ ያድርጋችሁ ማለት ቀላለሁ። ነገር ግን አስፈላጊ ስላልሆነ እንዲሁ ልቦና ይስጣችሁ። ከቻላችሁ ለልጅቷ ዘኑ ለልጅቷ ድምፁ ነው። ከዛ ውጭ ግን እየገባችሁ አጀንዳ ትበሉ ባካችሁ። የግፋችን ጽዋ ሞልቶ ከፈሰሰ ሰንበት በት ብሏል። ሰው ሆዱን አምልኮ ህሊናሁን ጥሏል። ህፃናት ተደፍረው ታንቀው ቢገደሉ ምን ሊገደን፣ እኛ ቤታችን ነው። ማህፀን በፌሮ ማህፀን በፌሮ በብረት ቢነካ ምናችን ጎደለ፣ ምናችን ተነካ? በየሃይማኖቱ እግዚርን ስንጠራ ውለን የምናድር አማይ መሳይ ህዝቦች፣ ከእምነታችን በላይ ለዘር ለቋንቋችን ካልሞትን የምንል ሰው መሳይ እባቦች፣ ሰው ሲሞት ለማዘን ዘር የምናጣራ ሰዎች ላይ ለመፍረድ ቅንጣት እማንፈራ አምላክ ምን አምላክ ምን አገባው እኛንን ፈጣሪ ያሻንን ምንገድል ያሻንን አኗሪ፣ ብለን ከወሰንን ዘመናት አለፉ፣ በእኛ ጭካኔ ውስጥ ስንቶች ተቀጠፉ። ሰው ከመሆን በላይ ሰው ከመሆን በላይ ዘር ነግሶ ውስጣችን፣ በራስ ወዳድነት ደንድኖ ልባችን፣ እንዴት እንግባባ አንድ ሁን ድምፃችን። እግዜሩ የሚገርመኝ እግዜሩ የሚገርመኝ ሁሉን ነገር ፈጥሮ አስውቧት ሲያበቃ ምድርን አበላሻል ሰው በሚባል ጭቃ። እንደሰማችሁ ነው እንግዲህ እና ቅድም እንዳልኩት ነው ለመግለጽ አልችልም፣ እኔ በእኔ አቅም። ስለዚህ አሁንም ቢሆን ቪዲዮ ሙሉ ብታዩት እና ብታዩት በጣም ደስ ይለኛል። እኔ እኔ በጣም ያበሸቀኝ ነገር ቢኖር የኤቤስ በጣም ግርጣት ነው። በዚህ ልክ ለምን እንዳጠፋው እንግዲህ ቅድም እንዳልኳችሁ መረጃ አለ እውነት ሊሆን ውሸትን አናቅም እሱ መረጃ ሰው ነገም ሊሆን ቢሆን ሰራላቸው ለቪዲዮ በዛ ነገር ላይ ሁለት ውሸቱን ካረጋግጥኩኝ በኋላ ግን ለምን ይጠፋል ነው። በጣም ይገርም እኮ ነው። እና ኤቢኤስ ቪዲዮ ኤቢኤስ ነገር ለምን እንዳጠፋው እንግዲህ ጥያቄ የሚገኙት ወንድሞች አሉ። ላሰማችሁ። እናንተ እንዴት ናችሁ? እንደሌላው ጊዜ ዛሬ ልቀዳል የሚመጣው ዛሬ ኢምፖርታንት ነገር አለ ኤቢኤስ ላይ አዲስ ምዕራፍ የሚል ፕሮግራም ላይ ትናንትና አንዲት ወጣት ተለቀ ነበረ። የሚገርም አሳዛኝ ታሪኳ በጣም ነው የሚያሳዝነው። እና ኤቤስ አሁንም ድጋሚ ለምን የዚች ልጅ ድምፅ አፈነው ነው? ከዩቲዩብ ከቲክቶክ ፕላትፎርም እንዳለ ሪሙቭ አድርጎታል ቪዲዮቿን። ለምን ለምን ብለን መጠየቅ አለብን። የዚች ልጅ ይቺ ልጅ እገዛ ትፈልጋለች መታከም ትፈልጋለች ብዙ ነገር ያስፈልጋታል። ካመጣችሁልን በኋላ ለምን ድምጿን መለሳችሁ ታፈናላችሁ? እስከዛሬ የታፈነው ድምፅ አይበቃም? ከዚህ በፊት የተማረችበትን ዩኒቨርሲቲ ራሱ እንድትናገር አልፈቀዳችሁላትም ሜቢ ድንገት ያኔ ይሄ ደንብ ዶሎ ነው ምናምን ከሚባል ዩኒቨርሲቲ የታገቱ ተማሪዎች እንደነበሩ ታስታውሳላችሁ ከዛ ውስጥ አንዷ ብትሆንስ ለምንድነው ዩኒቨርሲቱ እንዳትናገር የቆረጣችሁት እንደገና ደግሞ መልሳችሁ ደለታችሁት ፍትህ ያስፈልጋል ሁላችሁም ኮፒሊንግ ሼር ሼር እያደረጋችሁ ኢቢኤስ ላይ አድርሱልኝ ኢቢኤስ ያጠፋችኋትን ቪዲዮ መልሳችሁ ፖስቷት እንድናምን አታርጉን። ኢቢኤስ ከዚህ በፊት የሚሰራው ነገር ይሄ ይሄ ነው ሲባል ነው ብያለን፣ እስከዛሬ አብራችሁ ነበርን። አሁን ላይ ግን የምታረጉት ነገር አላማረንም። ስለዚህ ኢቢኤስ የህዝብ ነው ብላችኋል አይደለ? የህዝብ ድምፅ አታፍኑ። እንደ ሴትነት እኔ ጠይቃችኋለሁ። አንድ ሴት ተደፍራ በዚህ ልክ ይሁሉ መከራ በዝቶባት በሀገሯ ላይ አሁን ደግሞ ድጋሚ እናንተ ገደላችኋት፣ እችን ምስኪን። ስለዚህ ድጋሚ ቪዲዋን ፖስቱ። ከዩቲዩብ አጥፍታችሁታል፣ ከቲክቶካችሁ አጥፍታችሁታል። ብታጠፉት እኛ ደግሞ ይዘነዋል። ስለዚህ ፖስቱ ይችል ትረዳ፣ ህክምና ያስፈልጋታል። ብዙ የታፈኑ ድምጾች እንዳሉ አስታውሱ። ሼር ሼር ሼር፣ ኮፒሊንግ አድርጉላችሁም እና ኢቤስ፣ ያጠፋውን ቪዲዮ መልሶ፣ የሴቶችን ድምፅ ለምንድን ነው የሚያፍነው? ስንቱ ኢትዮጵያ ስንቱ ጉድ አለ ኢትዮጵያ ላይ ስንቱ ጉድ። እኔም ሀገሬ ፍጥፈራው አታውንም። እግዚአብሔር ሀገር አልባ ሆን እኮ። ሰው በሀገሩ ተምሮ መውጣት ያልቻለበት ጊዜ ሆኗል። ሴት ተማሪ ተምራ ተመርቃ የሚባል ነገር ዘበት። ልጄን አስተምሬ ተመርቄ የሚባል ዘበት። በኢትዮጵያ ላይ አሁን ሊቢያ ሆኖ ይለ እንደ ሊቢያ እኮ ወጥተህ ትታገታለህ፣ ብር ትጠየቃለህ። አሁን እነዚህም ከዛ ውስጥ አንዷ ናት። ስለዚህ ኢቢኤስ መልሳችሁ ቪዲዮውን ፖስቱ፣ ለህዝብ ይድረስ፣ ህዝብ ይማርበት፣ ይነጋገርበት፣ ልጅቷ ትረዳ፣ ወደ ህዝብ ትምጣ። መረዳት ያስፈልጋታል። ብዙ የአእምሮ ጉዳት ሁሉ ብዙ ነገር የደረሰባት ስለዚህ፣ ድጋሚ አትግደሏት። ኢቢኤስ መልሱ ቪዲዮው አንዷ የደንብ ዲዶሎ ተማሪ ነበረች የታገተችው። የደረሰባትን ግፍና መከራ ኢቢኤስ ላይ ቀርባ አሳየች። ከተናገረች በኋላ ሰው ምን አለ? ኢቢኤሶችን ሄደው የመንግስት አካላት ከኢቢኤስ ቴሌቪዥን ሄዶ እንትኑን ወሰደ፣ ፋይሉን ወሰደ፣ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ አየሁት የለም ዩቲዩብ ላይ ማለት ነውና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ሕመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ፣ ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበራሉ እንዴ! እህቶቻችን፣ አሁን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ሕይወታችሁ ላይ አፈራርቀውባችሁ፣ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም፣ በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናውቀዋለን። ይሄ ግፍና መከራ ነገ ከነገ ወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናውቃለን። ይህን ግፍና መከራ የምታደረጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራ ህዝብ ላይ እያደረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ ይህንን የምታደረጉበት ጊዜ በቅርቡ ያበቃል። ለምን ካላችሁ የኢትዮጵያ ህዝብ የነዚህን ጮን ጮን ጮን ስናጣ ዝማልን የተረፈች አንድ ሴት ካለች ለምን አወረዳችሁት? ከዩቱብ ላይ ሙሉን ሂስትሪ ለመስማት ስንፈልግ አውርደውታል አውርደውታል። እናታችሁ ድንጋይ ታስበላችሁ። ሁለት ህይወት የለም፣ ምድር ላይ አንድ ህይወት ነው። አንድ ወጥ ነው። የእናንተ ግማታም ደባቂ እናንተ ግማታም የመንግስታ ሾክሻኪዎች፣ ይሄ ጫካ ውስጥ የሚያፍኑትን ሴት እንዳይወጡ የምታደርጉ ግሞች፣ የግምዘሮች ቅማላሞች፣ እናታችሁ ድንጋይ ታስበላችሁ። ለየትኛው ዕድሜ ነው የምትኖሩት? ነገ ድፍት ብለን ለዚች ለምትቀር ዓለም ለምንድን ነው እውነት የሚደበቀው? ለምን እነዚህ እነዚህን የሚገሉ ሰዎች እዚህ ሚዲያ ላይ ወጣችሁ የቀነኒን ፎቶ ዘቅዝቃችሁ ስትሳደቡ የነበራችሁ የኦሮሞ ልጆች ይሄ እናንተ ስራ ነው። ይሄ እናንተ ስራ ነው። እናታችሁ ድንጋይ ታስበላችሁ። እናንተ ጨካኝ ግማታሞች፣ ጥንቦች፣ የበሰበሳችሁ ግሞች የገዛታችሁ ሞታ ፎቶዋን ዘቅዝቃችሁ ሶሻል ሚዲያ ላይ ቤተሰቦች እያዩ ዘቅዝቃችሁ ለዘፋይ ለዛ ሀጠራው ሰካራም ግማታም ለሷ አዝናችሁ ፎቶን ዘቅዝቃችሁ፣ የቀነን የሞተችዋን ሰው ቤተሰቦቿ አያዩ ፎቶን ዘቅዝቃችሁ እዚህ ሶሻል ሚዲያ ላይ ስትሰድቧት እንደነበር ስንሰማ ታምም ያለው። ሲገርመኝ ደግሞ አሁን ስነሳ ጭራሽ ይሄንን ሙሉን እንዳናይ አንስተውታል። ሀጠራው እናታችሁ ድንጋይ ትበላለች እናንተ ግማታሞች ማለት ነው እከካም እዚህ ምድር ላይ ስትኖሩ ሁለት አይነት ኦሮሞ አለ። ለቀነኒሳ የሚጮ ኦሮሞ አለ፣ ፍትህ ፈላጊ፣ ገዳይ ደጋፊዎች። የቀነኒሳ ፎቶ ዘቅዝቀው የሚሳደቡ እዚህ ሚዲያ ላይ የነበሩ ኦሮሞዎች እነዚህን ሬፕ ሲያደረግና ሲገል ሲያሳድድ የነበሩ ናቸው። እነዚህ አማራ በመሆናቸው ታግተው አመት ከስድስት ወር ጫካ ውስጥ የሚሰማቸው ወጥቶ ጫካ ውስጥ ነፍሱ ጭ ብላ የተረፈች አንድ ሴት ወጣለች። ሌሎቹ የትሄዱ

እና ኤቢኤስ ቲቪ በቻርጅ ተቀም እንግዲህ ይሄ ድምጽ መልሳቹ ብታስተጋቡ መልካም ነው ብዬ አስባለሁ። በነገራችን ላይ የሲም ዩኒቨርሲቲ ነገር አልተናገረችም እራሱ እዛ ላይ ግን ከደም ቢደውል ዩኒቨርሲቲ እንደሆነች አንድ መረጃዎች ይወጡ ይገኛሉ። የታገሱ ልጆች ነበሩ ከነዛ መሀል አንዷ ልትሆን ትችላለች የሚል መረጃዎች ይወጡ ይገኛሉ። እኔ በደረሰኝ መረሰ መረጃ መሰረት እውነት የሆነ ውሸቱን አላውቅም ብያቸዋለሁ። እንግዲህ ያ መረጃ አላረጋገጥኩም፣ ሳረጋግጥ ማለት ስላቸው ነው የሚሆነው። ከዛ ዩኒቨርሲቲ እንደሆነች ነው የደረሰኝ ነገር ያለውና ስለዚህ መሻሻ ተቅም ይሄን ነገር የምታቁ በዚህ ነገር ላይ ብታቁ ሰዎች ካላችሁ በውስጥ ኦካውንታችሁ እንግዲህ መረጃዎችን ብታካፍሉን በጣም ነው ደስ የሚለን። ግን በጣም ያሳዝናል ኢትዮጵያ ውስጥ መውለዳችን መኖራችን ማደጋችን እየጠላን ነው የምንገኝ አሁን ላይ በዚህ ነገር ማለት ነው። እና እቺ ልጅ ላይ እንግዲህ ይሄ ጥቃት ያደረሰው ማን ነው? የፍራ ልብስ የለበሰ ነው ተወልጆ፣ ቪዲዮ አይቻለሁ ሙሉ ቪዲዮን። የፍራ ልብስ የለበሰ ሰው ነው እዚ ላይ ጥቃት ያደረሰው። ደፍረው በፊር ተውት። ለማንኛውም እና እስቲ ሁላችን በቻለው አቅም ድምጽ ነው። ቢያንስ ቪዲዮ እንዲመለስ ብዙዎች ታሪኩን አይቶ ለሰዎች መማሪያ ማድረግ እኮ ያለበት፣ ይሄን ነገሮች እንዳይፈጠሩ ነገሮች መንግስት በቻለው አቅም አጣርቱ። ይሄን ነገር አመት ያለፈው ነገር ነው። አጣርቱ ይሄን ነገር አውጥቶ ለሰዎች መማሪያ ማድረግ ያለበት። ይሄን ነገር እና ቃለን ከዚህ የተታችን ህፃን ሂቨንም ምን አይነት ነገር እንደደረሰባትና ዝም ብትረስተው እንደቀረና ቃል ለሱ ነገር ጭራሽ አመት ተቀ 25 አመት ተፈርዶበት ነበር ተቀነሰውታል ጭራሽ ልጁ እሱን ሁላ እናውቃለን። ከዛ ቤትም ከዛ በኋላ ብዙ ነገር ተፈጥሯል፣ እናውቃለን። አሁን ደሞች እንደዚህ ማፈን በጣም የሚያሳዝን ነገር ነው። በጣም ልብ የሚነካ ነገር ነው እና እኔ ለማንኛውም ሴናትን ማሳበ ከመ ያስፍሩልኝ ያችን የሚስ ነበር። አዲስ ነገር ካለ ዚያቸው ቀርብ ነው የሚሆነው። ላይክና ሼር ሲያማግ እንዳይረሳ። ቸር ቆዩልኝ።